ማቴዎስ ወንጌል ምዕራፍ 13 ይመስለኛል። ኢየሱስ በምሳሌ ሲያስተምር ምን አለ? መንግስተ ሰማያት በእርሻው ላይ ዘርን ሊዘራ እንደወጣው ሰው ትመስላለች ይላል እና ሰዎቹ በተኙ ጊዜ ጠላት መጥቶ እንክርዳድ ዘራ ይላል። ከዛ በኋላ የዚህ የገበሬው አገልጋዮች የባለቤቱ የሰውየው አገልጋዮች ምን ነው መልካም ዘርን ዘርተ ነበር፣ እንክርዳዱ ከየት መጣ? ብሎ ይጠይቁት ይጠይቁት። እሱ ይህንንማ ጠላት አደረገ ይላል ብሎ መለሰ። ብዙ ጊዜ በጴንጤዎች ሰፈር የሚሰማው ነገር አለ። ዘፈኖቻችን ሁሉ በጠላት ዙሪያ ናቸው። ስለ ጠላት መቼም ስንዘምር ስንዘምር አንደኞች ነው ጠላት አይኑ እያየ ነው በጠላት የፊት ነው እግዚአብሔር ሙሉ በሙሉ የተረሳ ነው የሚመስለው። በቃ እግዚአብሔር ያለበት ዝማሬ ለመስማት በጣም ከባድ፣ ብዙ ጊዜ በጠላት አቅጣጫ ነው። ግን እዚህ ጋር አሁን ወደ ዋናው ጉዳይ ልመለስና ጠላት ይህን አደረጋቸው። ግን ብዙ ጊዜ የምንዘነጋው ነገር ምንድን ነው? ይሄ ጠላት እንክርዳዱን የዘራው መቼ ነው ብሎ መጠየቅ ያስፈልጋል። መቼ ነው የተዘራው? ሰዎቹ በተኙ ሰዓት ነው። ስለዚህ ሰዎቹ በተኙ ሰዓት የሚለው ላይ ልናሰምርበት ይገባል። ስለዚህ በጠላት ላይ የምናመካኘው ነገር የለም። ጠላት ስራውን የሰራው ኃላፊነቱን የተወጣው ምንጊዜም እንክርዳድ መዝራት አለበት፣ ስራው እሱ ነው። እኛ ግን ኃላፊነት ወስደን ለምንድን ነው የተኛ ብለን ራሳችንን መጠየቅ አለብን። እና ሊዘራ ክፉ ሊዘራ የሚችለው እኛ ስንተኛ ነው። ስለዚህ ከተኛንበት እንንቃ በመንፈስን ጠላት ሊዘራ የሚችልበት አጋጣሚ አይኖርም። አይኖቻችንን ንቅበት።